ባለቤቷ ነው ስዕሉን ያሰራው የሰራሁት ደግሞ እኔ ነኝ እኔም የዚህ እድል ተካፋይ ነኝ የሚል ኮመንታ ነበር። እና የሰራው ልጅ ራሱ ኮመንት አድርጓል። ምስሏን ሰርቶ የሰጠው እና ውድድሩ ከመሄዳችን በፊት ነው። ቴዲ የእመቤቴ ማርያምን ምስል ሰጥሻለሁ፣ ካሸነፍሽ ታወጫት አለሻለኝ። እውነት ለመናገር ሁሌም ነው የምናገረው አደርጋት አለሁ። ማውጣቱ ላይ ግን ብዙም አልነበርኩ። ከዛ ብቻ እንደፈለግሽ ግን አውጫት አለኝ። ምስሏን ይዤ ሄድኩኝ። የመጨረሻው ጭንቁ ሰዓት ሲደርስ ግን አስታውሳለሁ። ከቀኑ ስድስት ሰዓት አካባቢ ነበር፣ ምሳ ከበላሁ በኋላ ቅጥሯን መስፋት የጀመርኩትና ያ ኦሎምፒክ ላይ በጣም ትፈሪያለሽ፣ ነርቨስ ትሆኛለሽ። እስትረሳለሁ በጣም የሀገር ውድድር ስለሆነ ልክ ቁጥሯን መስፋት ስጀምር፣ በቃ ዛሬ እንዳወጣሽ አውጭኝ አልኳት። ካላወጣሽኝ ግን እኔ ብቻ ነኝ በደረቴ ውስጥ እንዳለሽ የማውቀው፣ እንዳወጣሽ አውጭኝ አልኳት። በሚገርምሽ ሁኔታ ግን በትክክል አውጥታኛለች። ውድድሩ በጣም ከባድ ነበረ በጣም ከባድ ከባድ ነበር። እኔ በ2019 ላይ አካባቢ አንዳንድ ጊዜ መንገራገጭ ነገሮች ነበሩ። በዛም አመት የበጋዎቹ ውድድር ላይ ትንሽ ወረድ የማለቱ ነገር ነበር እና ኮንፍደንስንም ትንሽ ሉዝ አድርጌ ነበረ። ግን ጥሩ ትሬኒንግ ሰርቻለሁ። ግን አሸንፍ ይሆን የሚለው ነገር በውስጤ ነበር እና የእመቤቴ ማርያም ተአምር ተገለጸ። እውነት ለመናገር ነው የምነግርሽ የተወሰነ ዙር ሲቀር በጣም ደክሞኝ ነበር። በጣም ኃይለኛ ኬክ እየተደረገ ነበር ውድድሩ ላይ። በጣም በቃ የሆነ ለመቅረት ለመሄድም የምትዩ እንግዲህ እንደወደድ ካልኩኝ እየሮትኩኝ በተለይ የመጨረሻው መቶ ሜትር ላይ የነበረኝ ኃይል ለራሴም ይገርመኛልና፣ አንዳንድ ጊዜ አንዳንዴ ሳይሆን በኔ ህይወት ላይ በተለይ እመቤቴ ማርያም ብዙ ተአምር አላት እና በተለይ እመቤቴ ማርያምን መዝሙሮች ስሰማ ማዳመጥ እንኳን አልችልም፣ እና ለእሷ በጣም ትልቅ ቦታ አለኝ። ትልቅ ከምነግርሽ በላይ በቤታችን ውስጥ ለእሷ የምንሰጠው ቦታ ለምንም ነገር አንሰጥም። እና እመቤቴ ማርያም በዛን ቀን በቃ ያለ ችሎታዬ ብለው ምንም ችሎታ ቢኖረኝም ያለ ችሎታዬ እንድችል አድርጋኝ ሜዳሊያውን እንዳነሳ እና ልክ ስጨርስ እስከምፈታት ነው እና ሰፍቻት ነበር፣ በመርፌ ቁልፍና ውስጥ ማለት እንዳይወድቅ፣ እሱም ፈትቼ እስከማወጣ እሚገርምሽ በአጋጣሚ አንስቼ እዚህ ላይ ስለጥፋት ተለጠፈ እና ፊቴ ተሸፍኖ ነበር። እና የሚገርምሽ ከብዙ ቦታ መሰዮች ይመጡልኝ ነበር ከጣሊያን ከካቶሊክ ቤተክርስቲያን በጣም ደስታቸውን የገለጹልኝ ነበረ እና የግሪክ ኦርቶዶክስ ቤተክርስቲያን ውስጥ ስለእኔ ሲያስተምሩ ሰዎች ይልኩልኝ ነበርና በቃ እችን እድል ማግኘቴን የእሷን ስዕል በዓለም አደባባይ ማሳየቴ ለኔ በቃ ከምነግርሽ በላይ በቃ የእሷን ምስል በዓለም በማሳየቴ ለእኔ በህይወቴ በቃ ትልቁ ነገር ብዬ ማስበው ያቺን ምስል በዓለም አደባባይ ያሳየውባትን ቀን ለእኔ በጣም ትልቋ ቀኔ ናት። ደስ የሚል ምስክርነት ነው እንግዲህ ያካፈልሽን። እንግዲህ ለአንቺ ደርሰች ማርያም፣ ለእኛም ትድረስልን። ሌላው መሲ፣ እንደ አሁን በነገርሽኝ ሁሉ ባወራሽኝ ሁሉ ባለቤትሽ በጣም ትልቅ ድጋፍ ነው የሚያደርግ።